የስልካችን ላንጉች ወይም ቋንቋ ቢቀየርብን እንዴት አድርገን ወደ ቦታው እንደምንመለስ አሳያችኋለሁ ማለት ነው። ሰላም ሰላምላም ደህና ናችሁ ቤተሰባችን? ይህን ቪዲዮ ስትጀምሩ ላይክ ሻት ሰብስክራይብ ማድረግ ከመጀመሪያ እንግዲህ የምንገባው ማንኛውም ስልክ ላይ ያለው ሲቲንግ ላይ ነው ማለት ነው። ፊት ለፊት ሴቲንግ ባላለ እዚህ ጋር በላይ እችን ሰርች ማሪ ባነግታችሁ ሴቲንግ ብላችሁ ሰርች ማሪ ትችላላችሁ። ሴቲንግን ስንነቃ ቀጥታ እንደዚህ ነው የሚያስገባን። ከዛ የት ነው የምንሄዱ መሰላችሁ? ይችኛ አራት መስመር ያለባት እዚህ ጋር ታያችኋለች እዚህ ጋር ማለት ነው እንነካለን እና ስንነካ እዚህ ጋር ያው ይመጣላቸው እናንተ የምትነኩት የመጀመሪያው ላይ ነው ማለት ነው ላንጉጅ የሚለው ላይ ላንጉጅ የሚለውን እንነካለን ማለት ነው ከዛ ያው የፈለጋችሁትን ላንጉጅ ክላስ የሚለውን ነክታችሁ ያላችሁበት ሀገር በፈለጋችሁት መቀየር ትችላላችሁ ማለት ነው እኔ አማሪክ ኢትዮጵያ የሚል የለውም እዚህ ላይ የሌላኛው በፊት ስልክ ላይ ነበረ። እዚህ ግን የፈለጋችሁትን አለ፣ እናንተ ስልክ ላይ የፈለጋችሁት ሀገር ቋንቋ አለ ማለት ነው። እንደዚህ ይመጣላችኋል ማለት ነው። እኔ ኢትዮጵያ ማርክ የሚል የለኝም። እንግሊዝ አለ፣ ስፓኒሽ፣ ምን ምን ብቻ የተለያዩ ሀገሮች እዚህ ጋር እንግላንድ ምናምን አሉ። የፈለጋችሁትን ሀገር ቋንቋ ይህንን በመንካት መጠየቅ ትችላላችሁ ማለት ነው። ያው እኔ ምሳሌ እዚህ ጋር አረበኛ ላይ ማድረግ ብፈልግ እህንን መጫን ነው ማለት ነው። ላይ ላደርገው እዚህ ጋር ያው አፕላይ አረበኛ ላይ ከፈለኩ አፕላይ እዚህ ላይ ከፈለኩ አፕላይ እያደረግኩኝ መጠቀም ነው ማለት ነው። እንደዚህ ይሄ ምልክቱ ከጠፋባችሁ ደግሞ እጅኛው ምልክትን ካላገኛችኋት ከላይ ሰርች ባሩ ላይ ትሄዱና እዚህ ጋር ላንጉድ ብላችሁ ላንጉድ እንትን ይላል። እዚህ ጋር ላንጉድ ራሱ መጣላችኋል ማለት ነው። ይህን ላንጉድ የሚለውን በመንካት ያው ራሱ ወደ ላንጉድ ይወስዳችኋል። የቅድሙ ቦታ ላይ መጣን ማለት ነው። እና በሁለት መንገድ ይህን ማደግ ትችላላችሁ። ውድ ቤተሰቦቼ ስለምታበረታቱ እኛ አመሰግናለው። በጣም ከአሁን በኋላም እንትናችሁ አይለኝ ገዛችሁ አይለኝ፣ አመሰግናለሁ። ማቃውን ለማሳወቅ ወደ ኋላ ለለም እና የኖድ ቤተሰቦች አመሰግናለሁ፣ ስለ ሁሉም ነገር። በሌላ ቪዲዮ ደግሞ እንገናኛለን፣ የሚቀጥለው ማለት ነው። አመሰግናለሁ።